በጤና ዘርፍ ዜጎች ጥራት ያለውና ተደራሽ የሆነ የጤና አገልግሎት እንዲያገኙ ለማስቻል መንግስት ደረጃውን የጠበቀ የሕክምና ተቋም በመገንባት አገልግሎት ለመስጠት በትኩረት እየሰራ እንደሚገኝ ምክትል ርእሰ መስተዳድር አብዱ ሁሴን ገልጸዋል። የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታልን የህንፃ እድሳትና የማስፋፊያ ግንባታን የተመለከቱት ምክትል ርእሰ መስተዳድሩ ለታካሚዎች ምቹና ፈጣን አገልግሎት መስጠት በሚያስችል መንገድ እድሳቱ እየተከናወነ መሆኑን ገልጸዋል። ካሳሜንጌ ተጨማሪ ያለው የአማራ ክልል ምክትል ርእሰ መስተዳድር ዶክተር አብዱ ሁሴንና ሌሎችም የክልሉ ከፍተኛ አመራሮች የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታልን የነባሩ ህንጻ እድሳት፣ የአገልግሎት አሰጣጥ አሰራሮችና የሆስፒታሉን የማስፋፊያ ህንጻ ግንባታን ጎብኝተዋል። ሆስፒታሉ ከተመሰረተበት ጊዜ አንስቶ ምንም አይነት እድሳት ሳይደረግለት መቆየቱና አሁን ላይ ለታካሚዎች ምቹና ፈጣን አገልግሎት መስጠት በሚያስችል መንገድ እድሳት እየተደረገለት መሆኑን የሆስፒታሉ ስራ አስኪያጅ አቶ አብይ ፍስሀ ገልጸዋል። ሜዲካል ዋርድና የሰርጂካል ዋርድ ወይም ደግሞ ቀዶ ጥገና ህክምና አገልግሎት የተደረገ ላቸውና እና የሌሎች የውስጥ ደግሞ የህክምና አገልግሎት የሚደረግላቸው ህሙማን የሚያርፉበት በቁጥር ከመቶ በላይ አልጋዎች አሉት ክፍል ጥገና እየተደረገለት ይገኛል ማለት ነው የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታልን ጨምሮ በክልሉ የሚገኙ ሆስፒታሎችን እድሳት በማድረግ አሰራሮቻቸውን የማዘመንና ና ለታካሚዎች ምቹና ቀልጣፋ የህክምና አገልግሎት እንዲሰጡ ለማስቻል እየተሰራ መሆኑን የገለጹት ደግሞ የክልሉ ጤና ቢሮ ኃላፊ አቶ አብዱልከሪም ማምር ናቸው ጤና ተቋሞቻችን ጽዱ ማራኪና ሳቢ መሆን መቻል አለባቸው። ይሄ እንዲሆኑ የምንፈልገው ጽዱ ጤና ተቋም እንዲፈጠር የምንፈልገው አንዱ የህሙማን ለጤንነታቸውን ለመዳን ወይም ለመፈወስ መጥተው ሌላ ተጨማሪ በሽታ ይዘው እንዳይሄዱ ለማድረግ አንዱ ለህሙማኖቻችን ነው። ሁለተኛ እንደገና አስታማሚም ቢሆን ጤነኛ ሆኖ መጥቶ ተቋሞቻችን ላይ ሌላ ተጨማሪ በሽታ የማይዝበትን መንገድ ለመፍጠር ነው። የፈለገ ሕይወት ስፔሻላይዝድ ሆስፒታል የማስፋፊያ ሕንፃ ግንባታው በተያዘለ ለሁለት ጊዜ እንዲጠናቀቅና ለአገልግሎት ክፍት እንዲሆን ክትትልና ድጋፍ ይደረጋልም ብለዋል። አሰራሮችን በማዘመን ረገድም በተለይም በስፔሻላይዝድ ሆስፒታሎች የዲጂታላይዝድ አሰራሮችን በመዘርጋት በህክምናው ዘርፍ ቀልጣፋ አገልግሎት ለመስጠት እየተሰራ እንደሚገኝም ቢሮ ኃላፊው ገልጸዋል። የአማራ ክልል ምክትል ርእሰ መስተዳድር ዶክተር አብዱ ሁሴን የተመለከቷቸው የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የነባሩ ሕንፃ አድሳት እየተዘረጉ ያሉ ዘመናዊ አሰራሮችና የማስፋፊያ ሕንፃ ግንባታዎች ያሉንን ሀብቶች በውል አውቆና ተገንዝቦ ድሳት በማድረግ የተሻለ አገልግሎት መስጠት እንደሚቻል የሚያሳይ ነው ብለዋል። ሆስፒታሉን ለመጀመሪያ ጊዜ ሲቋቋም የተገነባውን የአገልግሎት መስጫ ተቋም እንደገና በመጠገም በማስዋብ ለአገልግሎት ክፍት ለማድረግ እየተሰራ ያለው ስራ የሚያመለክተው ያለንን ሀብት አውቀን ተገንዝበን እና ተረድተን የተሻለ እና የላቅ አገልግሎት እንዲሰጥ አድርገው ሬኖቬት አድርገው መገንባት በራሱ ወጪ ቆጣቢም ነው። አገልግሎት አሰጣጡንም የሚያቀላጥፍ እና የተሳለጠ የሚያደርግ መሆኑን የተገነዘኑበትና ሊሰፋ ሊያድግ የሚችል ተግባር መሆኑን መረዳት ችለናል። በጤናው ዘርፍ ዜጎች ጥራት ያለውና ተደራሽ የሆነ የጤና አገልግሎት እንዲያገኙ ለማስቻል መንግስት ጥራት ያለው የሕክምና ተቋም በመገንባት ጥራት ያለው የሕክምና አገልግሎት ለመስጠት በትኩረት እየሰራ እንደሚገኝም ምክትል ርእሰ መስተዳድሩ ገልጸዋል። በጤናው ዜጎች የተሻለና ጥራት ያለው ተደራሽ የሆነ የጤና አገልግሎት ማግኘት የመንግስት እና ይህንን መስጠት የመንግስት ግዴታው የዜጎች ደግሞ ለዜጎች ይሄ ችሮታ ሳይሆን በህገ መንግስት የተደገፈ የመንግስት ማቅረብ ያለበት አገልግሎት በመሆኑ ጤናው ዘርፍ ላይ እስከዛሬ የነበረንን የመከላከል ላይ ያተኮረ የፖሊሲ አቅጣጫ አሁን ዜጎች ከታመሙ መታከም ያለባቸው ጥራታቸው በተጠበቁ የጤና ተቋማት ጥራታቸው በተጠበቁ የህክምና መሳሪያዎችና እና ዘመኑ የደረሰበትን የህክምና መሳሪያዎች እያቀረቡ ዜጎች የሕክምና አገልግሎት እንዲያገኙ እሱ ብቻ ሳይሆን ከዘመኑ ጋር የዘመኑን እውቀት የተላበሱ ባለሙያዎችም በጥምርታው ልክ እየተሟሉ አገልግሎት እንዲሰጥ የማድረግ አቅጣጫ ወርዶ እሱ እየተተገበረ ነው። የክልሉን የጤና አገልግሎት እንዲሻሻል ለማድረግ የተጀመሩ የለውጥ ስራዎችን አጠናክሮ መቀጠል እንደሚገባም ተመላክቷል።